ስራ <tus> መታመኛዬ ስሜ አበራ ጉላት ይባላል። የጤና ባለሙያ ነኝ። ያው ያደኩትም እዚቹ በዚቹ ቤተክርስቲያን አካባቢ ቀበና ኪዳ ነበር አካባቢ ያደኩት። ለቤተሰቦች የመጨረሻ ልጅ ነኝ። ከመጨረሻ አንድ አንድ ስቴፕ ከፍ ያልኩ ልጅ ነኝ። ያው እንግዲህ አስተዳደጌ እንደማንኛውም ኢትዮጵያዊ በጣም ከድሀ ቤተሰብ ከዝቅተኛ ድሀ ቤተሰብ ነው የተወለድኩት። ያው እንደምታውቀው ያው ሁላችንም አስተዳደግ በችግር ነው ያደግነው። ያ ችግር ሲኖር ደግሞ ያው ራስን ለማሸነፍ ትጥራለህ እና ኢሴሊሲ ውጤት አስረኛ ክፍል ተፈተንን ያው ባክግራውንድም ያን ያህል ጎበዝ ከሚባሉት ልጅች መሀል አልነበርኩም በዛ ሰዓት ማለት ነው። እና ጥናትም የሚባል አናቅም ያው ያን ያህል እንትንም ስላልነበርን ማለት ነው። አክቲቪም ስላልነበር ጥናት እንዴት እንደሚጠና ሁሉ አናቅም፣ እና በጣም ይጨንቃል። በዚህ ሁኔታ ላይ ነው እንግዲህ የሕክምና ትምህርት ላይ የገባሁት ሚሊክ ሆስፒታል ላይ እና በዛ ጊዜ ያው ትንሽ ከባድ ነበር። የመጀመሪያ ቀን ይዞም አስታውሳለሁ። ያን የዓለም እውቀቱም ስላልነበረኝ ሕክምናንም ለማጥናት በጣም ቻሌንጅ ነበርና የመጀመሪያ ፊዚዮሎጂ ፈተና ነበረን አስታውሳለሁና አጠና ነበረ ሳጠናው በቃ ምንም ሊገባኝ አልቻለም። በዛ ሰዓት ላይ ማለት ነውና በጣም ከመጨነቅ የተነሳ እዚች ቤተክርስቲያን መጣው። እዚች ቤተክርስቲያን መጥቼ አልቅሼ እመቤቴን ለመንኳት እና የነበረው ነገር ምንድን ነው? ሰዎች ሲፈጠሩ እኩል ነው እመቤቴ፣ ነገር ግን ለምን እንደሆነ የማይገባኝ በጣም አዝን ነበር እና የሚገርም ነገር ያንን ስልሳና ሰባ ፈተና ሰባ ፔጅ የሚሆን አንዳውት ነበር። የዛ ጊዜ በኛ ሰዓት ላይ አንዳውት ነበረ የዛሬ 14 15 ዓመት ማለት ነው። በአንዳውት ነበር እምናጠናውና የዛ ጊዜ ምንም ላይገባኝ ስለማልቻለ ቀጥታ ይመጥቼ እዚህ ነበረ? በጣም አዘንኩኝ። አለቀስኳት እመቤቴ፣ ለምን ለምን አእምሮዬን አከፍችልኝም ብዬ በጣም አዘንኩኝ። እና እንደምንም ብዬ እስቲ ለማጥናት ልሞክር ብዬ ማጥናት ሞከርኩ። በዛውም ደሞ ሾርት ኖት የምንለው ልሆነ አጢራራ መጻፍ ጀመርኩ። አጢራራዬን ጽፌ ቀጥታ ያው ትንሽም ቢሆን አንደርስታንድ ማድረግ ጀመርኩ። በጣም በሚገርም መልኩ ማለት ነውና እያጠናው እያለ ምናምን ጥሩ ትንሽ አንደርስታንድ እንጂ ከፍ እያለ መጣ። ከዛ አስታውሳለው አስተማሪያችን የነበረችው ዶክተር አዜብ ነበረች፣ ፊዚዮሎጂ አስተማሪያችን። የሚገርም ነገር ፈተና ተቀመጠም፣ ፈተና ደግሞ መኮራረጅ ምንም የለም በዛ ሰዓት ላይ። ሰፊ ነው ስፔስ ውስጥ ነው የምትፈተነው 30 ተማሪዎች ነን። ትልቅ የአዳራሽ ስፔስ ውስጥ ነው የተፈተነው፣ እና የተቻለኝ አከ በራሴ ሞከርኩኝ። ከዛ ያው ውጤቱም መጣ በሶስተኛ ቀን በጣም ተናዳ ነበረ። ብዙ ሰዎች ወድቆ ነበርና ያው ፕሪቴስት እንደመሆኑ መጠን ከ15 ነው የተፈተነው፣ እና በጣም አዝኜባቸዋለሁ ሶስት ልጆች ግን ጥሩ ውጤት ነው ያመጣችሁት ብላ ተናገረች። ነው ወቸስ ከሶስት ውስጥ ሆናለውም ብዬም አልገመትኩም ነበር በዛ ሰዓት ላይ እና በሚገርሙ መልኩ ሁለቱን ውጤቶች ሰጠችና የመጨረሻው ላይ አበራጉላት አለች። እና ይሄ ነገርማ የኔ አይደለም በሚል እሳቤ ከናቴ የኔ ነገርኳት በቃ አትችይ እና በሚገርሙ መልኩ ያው ላመስግን፣ ልቀኝል የኔ ጌታ ልቀኝል፣ ህይወቴ ነው ዝማሬ ትሩፋቴ፣ የሰጠኸኝ እንዳክብርህ አንተ አባቴ ህይወቴ ያው ከዛ በኋላ በቃ በእግዚአብሔር ሁሉ ነገር እንደሚቻል አመንኩኝ። በእውነት ነው ማለት እና በቃ እግዚአብሔር በነገሮች ሁሉ እመቤቴ ከኔ ጋር እንዳለች ማሰብ ጀመርኩኝ። ከዛ በኋላ በቃ ለካ ይቻላል የሚለው ነገር እግዚአብሔር ካጠገብህ ካለ፣ እግዚአብሔር ካንተ ጋር ካለ የማታሸንፈው ነገር እንደሌለ፣ በነገሮች በሙሉ እግዚአብሔር የሚረዳ ከሆነ፣ እግዚአብሔርም ደግሞ ካንተ ጋር ካለ የማትወጣው ነገር ተራራም የለም በሚል እመቤቴ በጣም ረዳችን። ከዛ ማጥናት ጀመርኩኝ። አጥን ነው ያው እግዚአብሔር ፈቅዶ የግሬድ ተማሪ ነበርኩኝ፣ የዋንጫ ተሸላሚ ነበርኩኝ። አንደኛው ነው የጨረስኩት። በመሃል ግን ብዙ ፈተናዎች ነበሩ፣ በጣም ብዙ ፈተናዎች ነበሩ። እማያልፍ የሚመስሉ በጣም ከባድ ፈተናዎች ነበሩ። ቅድም እንዳልኩ ያው የቤተሰቦቻችንም ያው በድህነት ያደግንን ያው ዶርምም ስንሄድ ያው የኛ ጊዜ ካፌ ምናም የሚባል ነገር የለም። ምግብ ቤት ቋጥረን ነው የምንሄደው። ያ ደግሞ ከባድ ነው ያው በቤተሰብ ያው አቅም አፎርድ አለ ማድረግ ከባድ ስለነበረ እነዛ እነዛ መከራዎች ነበሩ ነበር ያው እንግዲህ ማዘር ማዘር በልጅነታችን ነው የሞተችው ገና ለተሰማታችን የሞተችው ያው ያው እንደ ማንኛውም ያው ወላጅ አባቴ ደክሟል። በጣም ይለፋል ሰርቶ ለፍቶ ያው ነበረ ሲያስተዳድር የነበረው። ነገ ነገር ግን ያው ይዞም አንድ መነሻ አለና በቃ ሁላችንም እያደግን ስለነበረ ሰብስቦ አንድ ነገር ነው ያለን፣ እስካሁን ኢነርጂ ነው የሚሆነው። ልጆቼ እኔ እማወርሳችሁ ንብረት የለንም ስለዚህ ሁላችሁም ራሳችሁን ማውጣት አለባችሁ። ሁሉ ቁጭ አድርጉ ራሳችሁን አውጡ ብሎ ራሳችሁን ከዚህ ነገር አውጡ ብሎ መከረና አረሰው ያ ኢነርጂ ነው ፋዘር እንደዛለን። ማዘርም ደሞ ያው በመጨረሻም ያረፈችው በካንሰር መምተኛ ነበረች። የዩትሪያንስ የማጸን ካንሰር ነበር ያመማት እና ቅዱስ ጳውሎስ ሆስፒታል ነበረ ስትታከም የነበረውእና ያው ብዙ ጊዜ የኛ የህክምና ፕሮሰስ የኢትዮጵያ የሆነ ጊዜ ነው፣ አልጋ ይዘ ትታከማለ፣ በቃ ከዛ በኋላ ወደ ቤት ሂድ ነው የምትባለው። በምን መልኩ ነው የምትታከመው? ከዛ በኋላ የሚባለው ነገር አይን ነገርንም አታውቀውም አታውቀውም፣ እና ወደ ቤት ይዛችሁ ሂዱ ተባልን፣ በጣም አዘንን። ምክንያቱም እንዴት እንደሚሰራ እሷን ማንም መንከባከብ እንዳለበት የህክምና ፕሮሰሱን አናውቅም። እና ያ ቁጭት ውስጤ ነበረ፣ ግዴታ ይሄ የቤት ለቤት ህክምና ሰዎች ማግኘት አለባቸው፣ አንድ ሰው ከሆስፒታል ከወጣ በኋላ ግዴታ እንክብካቤ ማግኘት አለበት የሚለውን ነገር አይዲያውን የዘን ተነሳን። እግዚአብሔር ይመስገን። ከዛ በኋላ ነው ሄልፐርስ የቤት ለቤት ህክምና የተጀመረው። በዛ አይዲያ መሰረት ነው እንደዛ ይጀምራል። ብዙ ነገሮችን ነገር ያለው አንደኛ ኮንሲስታንሲ መኖር አለበት። ጽናት ጽናት በጣም መሰረታዊ ነገር ነው። ችግሮች በብዙ መንገድ ይኖራሉ። እስፔሻሊ ወጣት ስትሆን ብዙ ፈተናዎች አሉ። ብዙ ያለፍንባቸው ቻሌንጆችም አሉ። ስለዚህ እኔ አድቫይስ የማደርገው ለምንድ ነው ምንድነው ዋናው ፖይንት፣ ፈተናዎች አስራ አንደኛው ሰዓት ሲሆን እንደ ጎርፍ ሊመጡብህ ይችላሉ። ያን ነገር እስክትወጣ ድረስ ግን ግዴታ መጽናት አለብህ። እውነት ለመናገር ያው ሳልበላ ያደርኩባቸው ቀናቶች በጣም ብዙ ናቸው፣ ምግብ እንኳን ሳላገኝ ማለት ነው እ በቃ አንዳንዴ ይከፋል፣ በጣም ነው የምታዝነው ነው እንግዲህ ሰዎች የመጨረሻው ነገር ምንድነው? አለመመገብ ኖር ረሃብ ነው። ከረሃብ ደግሞ ጦርነት ይሻላል ይላል መጽሐፍ ቅዱስና እውነት በቃ ኢሞሽናል ነው የሚያደርገኝና በጣም ብዙ የተረብኩባቸው ቀናቶች ነበሩ። ያው እሱን ለማለፍ ደግሞ ያው እግዚአብሔር በብዙ ነው ይረዳኝ በብዙ መንገድ ማለት ነው በጣም ጸሎት አደርጋለሁ። መቤቴ ብዙ ረድታኛለች። እንግዲህ አልፈነዋል ነው። እኔ አንድ የህይወት ፕሪንሲፕል አለኝ። የህይወት ፕሪንሲፕል ምንድን ነው? እኔ በጥቂቱም ቢሆን እኔ የእግዚአብሔርን ስራ እሰራለሁ፣ እግዚአብሔር ደግሞ ለእኔ ይሰራልኛል ነው። ስራውን ይሰራል። ይሄ ደግሞ የእግዚአብሔር ግዴታው ነው አንተ በጥቂቱ ታምነህ የእግዚአብሔርን ስራ ስራ፣ በመልካም ነገር ተጓዝ፣ ከዛ ደግሞ እግዚአብሔር ደሞ ያንተን ስራ ይሰራልሃል። አንደኛው መረ ነው። ሁለተኛው ነገር እና ዋናው ነገር ደግሞ ምንድነው? ያልፋል፣ ሁሉ ነገር ያልፋል ነው እንደሚያልፍ ማመን አለብህ። አሁን የምትቸገረው ነገር፣ አሁን የምትራበው ነገር፣ አሁን የምትጠማው ነገር ዘላለማዊ ነገር አይደለም። ይህ ደግሞ እስከ መጨረሻውም አይደለም። ነገ እንደሚያልፍ ነገ የሆነ ነገር ደጃ እንደምደርስ አምን ነበረ። በእውነት ነበር። ያ ነገር ጽናት ሰጥቶኛል። ወይ አምናለሁ በቤተክርስቲያን ስፔሻሊ በሰንበት ቤት ማደጌ በጣም ትልቅ ኮንፊደንስ በራሴ እንድተማመን ለነገሮች ቶሎ መሸነፍ እንደሌለብኝ ትልቅ ጽናት አድርጎኛል። ያው በዛው ደሞ ቅዱሳን ገድል የናትናቴዎስን የናግናቴዎስን ታሪክ እየሰማ ነው የምታደርገው፣ ትማራለህ። ያ ደግሞ ይበልጥኑ ነው በፈተናዎች ሁሉ መጽናት እንዳለብህ፣ ለነገሮች ቶሎ ላለመንበርከክ አድርገውናል እና እግዚአብሔር ይመስገን። በሱም ራሱ ማደጋችን ቀላል አይደለም። እሱ እሱ ነው ለኛ ትልቅ የአስተዋጽኦ ያደረገው እንግዲህ እውነቱን ለመናገር ቻሌንጅ ነው። አሁን በዚህ ዘመን ብዙ ነገሮች ከባድ ናቸው። ኑሮ እንደድሮ አይደለም፣ ቀላል የሚባል አይደለም። ፈተናውም ያለው ነገር ማለት ነው። ሪስፖንሲቢሊቲም አለበት። ነገር ግን ምንድነው፣ በዛው ልክ ደግሞ ኦፖርቱኒቲዎች ብዙ ናቸው። ቴክኖሎጂው ብዙ ነው። ያንን ነገር ዘመኑን ዋጁ ነው የሚለው አይደለ መጽሐፍ። ስለዚህ ወሳኝ ነገሩ ምንድነው፣ ዘመኑን መዋጀት አለባቸው። ጽናት ያስፈልጋል። ከዛ በኋላ ደግሞ ጸጋዬ የምንድነው ምን ብሰራ ፕሮፊቶብል ሆናለሁ ምን ላይ ብሰማራ፣ በተወሰነ ነገር ብዙ ብዙ ነገር በማይፈጅ ነገር ግን የተወሰነ ነገር ኢንቨስት አድርጎ ብቻ በዛ ነገር የሚሰራበትን መንገድ ሰርች ቢያደርጉ ብዙ ኦፖርቹኒቲዎች አሉ ኢትዮጵያ ውስጥ። እውነቴን ነው የምልህ፣ ያንን ኦፖርቹኒቲ መጠቀም አስፈላጊ ነው ብዬ እመክራለሁ እኔ። ወሳኝ ነገሮች እናቸው። እምነት እምነት ጽናትም ስራም ወሳኝነት አላቸው። ያለ እምነት ምንም ነገር ማድረግ አችልም። እምነት ነው ያለ ያለ እግዚአብሔር ምንም ልናደርግ አንችልም። እግዚአብሔር ካረዳ ምንም ነገር እኔ እያንዳንዱ ነገሮች በሙሉ ከእግዚአብሔር የተቀበልኳቸው ናቸው። ያ ማለት ግን እጄና ጣጥፌ ተቀምጬ ከላይ የዘነበልኝ ሳይሆን በነገሮች ሁሉ ሚራክል በሚመስል መንገድ የድንግል ማርያም ልጅ ኢየሱስ ክርስቶስ ረድቶኛል፣ በጣም በጣም ረድቶኛል። ስለዚህ የእግዚአብሔርን እርዳታ ለማግኘት በተቻለ አቅም መጠየቅ ያለብን። እመቤቴ በጣም በብዙ መንገድ ባርካኛለች፣ ረድታኛለች። ሶ ስለዚህ ያው እግዚአብሔርን ደግሞ መያዝ ወሳኝና ወሳኝ ነገር ነው። ከሱ በተጨማሪ ደግሞ እግዚአብሔርን ይዘ የእግዚአብሔር ድርሻን ለእግዚአብሔር ተተውና ደግሞ አንተ ደግሞ በተወሰነ መልኩ ይፈርት ማሳየት አለብህ። ኃይልን ማውጣት አለብህ። በዛ ነገር ላይ እግዚአብሔር እንዲባርክ። ኤልሳ ነብዩ ኤልሳ ምንድነው ያላት፣ ምንድነው ያለሽ አይደል ያላት። ያንን ነገር ጋን ውስጥ ዘይትና ትንሽዬ ዱቄት እንዳለው መሰረት ሰርት ማለት ያንን እግዚአብሔር ያበዛልሃል ያበረክትላል ጸጋን ያተረፈረፈላል። በዛው ልክ ጥረትን ማሳየት ያስፈልጋል። እኛ ቤተክርስቲያን ስንፈና አላስተማረችን ነው፣ መስራትን፣ መልፋትን፣ መጣርን እናያስተማራችን። ስለዚህ በተቻለ አቅም ማለት በተቻለ አቅም እምነታችንን አጥቀን ይዘን ከዛ ደግሞ ስራችን ላይ ፎከስ ብናደርግ በርግጠኝነት ነው ምናግራችሁ ከእግዚአብሔር ጋር የተጓዘ ስራ በሙሉ ሰክሰስፉል ይሄን ነገር በደንብ አድርገው ማስተዋል ይኖርብናል። ሁላችንም ስፔሻሊ ወጣቶች ግድ ይላችሁም ተስፋ ተስፋን ንቁረጥ እውነት ነው። በጣም ብዙ ፈተና አለ ፈተናዎች አሉ። እኔ ብዙ ያሳለፍኳቸው በጣም መራር ትግሎች አሉ። እንግዲህ ጎዳና እስከመውጣት ደረጃ ደረሰኝ። ብዙ ጊዜ የተወሰነ ወራቶች ጎዳና ላይ እስከመቆየት ደረጃ ደረሰኝ። ብዙ ነገሮች አሉ። መራብ አለ፣ መጠማት አለ። ጨለማ ይሆንብሃል። ያ ሁሉ ይኖራል። ሕክምና በመና በማጠና ሳለ ያው የዶር የሚከፈል ነበረ። የዶር መክፈል አልቻልኩም ለተወሰነ ወራቶች። በዛ ጊዜ ያው የነበረኝ አማላጭ ዶርም የሚከፍልኝ ሳንቲም ሳይለ ቀንቀን ማራለው ማታ ማታ ደግሞ ውጪ ነበር ማለት። በዛ ላይ ደግሞ ያው ግዴታ የምትመገበው ነገር ይኖራል። ያን ደግሞ ከዛም ከዛም እየፈላለክ ነበረ እንትን የምትለው እና በጣም ቻሌንጅር ነው እውነቴን የምነግር። እንግዲህ መራብን ያው የተራበ ሰው ነው በደንብ የሚያውቀው ና ሊያወራ የሚችለው የረሀብን ስሜት ረሀብ ገጥሞት የሚያውቅ ሰው ነው ሊነግር የሚችለው በደንብ ሊነግር የሚችለው ና በጣም ከባድ ነበረ። ያው ፈጣሪ ይመስገን ያንን ነገር አለፈ። ግን በምትራብበት ያ ረሃብ አሁንም ድረስ ፊሊንጎ አለ ምን ያህል ከባድ እንደሆነ አሁን የጎዳና ልጆችም ነበሩኝ፣ እኔ ማሳደጋቸው ወደ ሰባት ልጆች ነበሩኝ። አክቹአሊ እነሱ ዛሬ ወጣታማ በጣም ውጤታማ ሆነው እግዚአብሔር ይመስገን፣ ግማሾቹ በአዶፕሽን ውጭ ሀገር አሉ፣ ግማሾቹ ደግሞ አግብተው አግብተዋል። እና ለኔ ይሄ ቀላል አይደለም፣ ትልቅ ነገር ነው፣ እግዚአብሔር ይመስገን። ቻርጀሮች እየወሰዱ ነው ዛሬም ፕሮሲጀር ሰራሽላቸው እንዴ ነው ካላቸው አሁን ፕሮግረሳቸው ጥሩ ነው። ማሳጅንግ ቴራፒ ምናም ይሰራላቸው ነው። በጣም ፋይል እስቲ ቫይታላቸውና አንዴ ታናሽልን ያሉትን ፕሮግረሶች እናያቸው። ከልበርስ ጋር እንግዲህ ሶስት ዓመት አልፈን አንድ ላይ እነሱ ናቸው የሚልኩልን ነርሶችን እስካሁን በጣም ጥሩ። ችግሮች ሲኖሩም ደግሞ ቀጥታ ለአቶ አበራ እናሳውቃለን። ቶሎ ነው መፍትሄ የምናገኘው። በዚህም በጣም ደስተኛ ነን። እንደ ቤተሰብ እየደወለ ይጠይቀናል። ሲመቸው ደግሞ መቶ ያያታል። ያም ደግሞ ደስ ይላታል። እናቴም ታውቀዋለች፣ ለይታ ታውቀዋለች። ሲመጣ እጁን ስማ ደስ ብሏት ነው የምትቀበለው። እኛም ደስ ይለናል። ችግሮች ሲኖሩ ደግሞ እንዳልኩ እናሳውቃለን። ያው አንዳንድ ጊዜ እንደ ሰው ስህተቶች ይኖራሉ። ስህተት ካለ ግን ቶሎ ነው የሚቀረፍልን። በእሱም በጣም ደስተኛ ነን። ረዥም ጊዜ ነው ደግሞ አብረውን ያሉት። ነርሶችም ሲመጡ ቶሎ ቶሎ አይቀያየርብንም። አንድ አመት፣ አንድ አመት ተኩል አብረው ነው የቆዩት ያሉት ነርሶች። ያም ደግሞ የእነሱም ጥሩ አያያዝና እንግዲህ ያለው ነገር ጥሩ እንደሆነ ያሳያል ብዬ አስባለሁ። ስምሽን ጠርቼ መቼ አፍራለሁ ማርያም ብዬ መቼ ወድቃለሁ የምጽናናበት ስምሽ ነውና ድንግሎ የመስላና በስምሽ ነውና ድንግል ላቅርብ።